ለአገባ ስለሆነ የሰርግ ወጪ ብር ላኪልኝ ልበላት። አረባክ ልታገባ ስለሆነ የሰርግ ብር ወጪ ትላክልን። ቆይ ቆይ ሷ ስታስባት ሸሪያ ፍርድ ቤት ነች፣ እድር ሰብሳቢ ነች፣ እቁብ ሰብሳቢ ነች ወይስ መታ እግር ተያዝል። አንተ ትንሽ አታስብም? ትንሽ አታስብም? ሰሞኑ አደለ እንዴ ባጃጅ ግዙልኛልክ እሺ እንደ ሆነ ይሁን እንደው ይስተካከል ሰው ይሁን ብለን እኔና እሷ አዋጥተን ባጃጅ ገዛንልህ። ጭራሽ ሰርተህ ራስህን ከፍ ከፍ አድርገህ እኛንም ቤተሰቦችንም ለማስደሰት መለወጥ ሲኖርብህ፣ ራስህ በራስህ ሰርተህ ማግባት ሲኖርብህ ጭራሽ ለእሷ ገንዘብ ብለህ ትናለህ። ትንሽ አምሮ የለህም ሸም የለህም። እንደሆን ይንስት ሆይ እሷ አታሳዝንም? ሴት አላገባች አልወለደች አረብ ቤት እየተቃጠለች ላባጣብ ብያለ ሳተኛ ሳት እየለፋች እያ አምጣ እየሰጠች እስከ መቼ? እንደ አንተ ሰው ብዬ ማውራት ቅሌታም ነገሩ። አሎ፣ ወይ በዚህ ሰዓት እንደምተኛ አታውቂም? እንደ ሰዓቱን አይተሽዋል? ማለት ተፈጥሮ ነው። ችግር ችግር ነገር አስጠፋኝ ምን ሆነሽ ነው እኮ እኔ የሚያስጠፋሽ ምን ማለት ነው እኔ አስጠፍቼሽ ምን እንደሆነ ነው አውቃለሁ እያስቸገረሽ እንደሆነ ቤቱን እንዳልተመቸሽ ነግረሽኛል ነገር ግን ቆይ ተደጋጋሚ አዲስ ሎሆች ቤቱ አዲስ ሆኖብሽ ሊሆን ይችላል ብዬ ነው እሺ ቆይ ይኸውልሽ መጥፋት ማለት መፍትሄ አይደለም? ቆይ ቆይ ቆይ ቆይ፣ መጥፋት መጥፋት የምትይው ከመጥፋት በኋላ የሚመጣውን መዘዝ ግን አውቀሽው ነው እኮ። ይሄ እኮ ነው ችግሩ። መጀመሪያ ስትጠፊ ለሚያስጠፋ ሰውዬ ትከፍያለሽ። እጃዛ ቤት ሄድሽ፣ እጃዛ ቤት ሄጃለሽ ስራ ፍለጋ ስድስት ወር አንድ አመት ሁለት ዓመት ስራ በመፈለግ ትንከራተቻለሽ፣ ትሰቃያለሽ። ሌላው ደግሞ እጃዛ ቤት ስትሆኚ የኖርሽበት ይቆጥርብሻል ቴታም ደላሎች ስራ እናስገባለን ያሉ በየጊዜው የደላላ ትከፍያለሽ። ነገር ግን ስራው የለም። እንደገና እዛ ብዙ ሰው ነው ያለው ትጣያለሽ። ምን ትያለሽ? ቤተሰብስ ስራ መፍታትሽን በምን ያውቃል? መታመም መሰቃየሽን በምን ያውቃል? ይኸውልሽ፣ አሁን መፍትሄው መሰለሽ፣ የመጀመሪያው ነገር ለደላሎች ደውዬላቸው እምቢ አሉ፣ አያነሱም። ለአረቦቹ ነገራቸው፣ ደላሎች ጋር ደውሉልኝ፣ እኔ ቤቷ አልተመቸኝ፣ እምቢ አቸው። እነሱም አይሰሙም። እንዴ፣ ምን ፖሊስ ጋር አትደውይም? ያስፈራሻንቺ አልሰረክሽ ሰው ኮነሽ አንቺ ኮ ህገዊ ሆይ ሰው ኮነሽ። ቤቱ አልተመቸሽ ማቀየር አለብሽ። እንደውም ስለዚህ ሀገር አንደኛ ያልገባሽ ነገር አለ። ይሄ ሀገር ለሕፃናት ለሴት እጅግ በጣም ክብር ያላቸው ሀገሮች ናቸው። ለምን ደም ትፈሪው? ፖሊስ ለፖሊስ ደዊ። ቁጥሩም ካላወቅሽ ደግሞ ዘጠኝ አንዳንድ አንድ ቤቱን አልተመቸኝም፣ የተፈጠረው ነገር ነገርያቸው። ለደላላ ደጎል ከያነሱም ደላላ ጋር ሰዶችም ሰዱኝ አልኳቸው አልወሰዱኝም። ስራ አልተመቸኝም ብለሽ ነገር በእርግጠኝነት ትልቅ መፍትሄ ያስቀምጥልሻል። ፖሊስ መፍትሄ ግድ ግዴታው ነው ግዴታው ነው። እንዴት ሲያክብሩ ብታይ ብታይ እኮ ፖሊሶቹ ጎሽ፣ ደውይላቸው እኔንም ከሀሳብ ከሰቀቀን እንገላግ ችግር ለማረብሽ በቃ እንደዛ አድርጌ አዲስ ነገር ካለ ደውይቸው እንዴ እስኪ ከአንድ ከራስ ሰዓት በኋላ እንቅልፍ ከመጣ ልሞክር። አስጠፋኝ።